የፋብሪካው ማኔጅመንት እና ባለድርሻ አካላትን ያሳተፈ የመስክ ምልከታና ውይይት ተካሄደ። የወንጂ ሸዋ ስኳር ፋብሪካ የ2017 ዓ ም ለምርት ዘመኑ በእቅድ የተያዘውን የአገዳ አቅርቦት፣ ወቅታዊ የአገዳ ግድገት፣ እድሜና የስኳር ይዘት በባለሙያ የተደገፈና በእውቀት ላይ የተመሰረተ ሙያዊ ትንተና በማስቀመጥ ተመሳሳይ ግንዛቤን ለመያዝ የሚያስችል የመስክ ግምገማ ተደርጓል። በተጨማሪም በእለቱ የደስታ ከረሜላ ፋብሪካ ጥገና በይፋ መጀመሩን የወንጂ ሸዋ ስኳር ፋብሪካ ዋና ስራ አስኪያጅ አብስረዋል። ከመስክ ምልከታው በኋላም የስኳር ኢንዱስትሪ ግሩፕ የምርምርና ስልጠና ዘርፍ ከፍተኛ የስራ ኃላፊዎች የሰጡትን ሞያዊ አስተያየት እንከታተል። ታደሰ ነህ ይባላለው በኢትዮጵያ ስኳር ኢንዱስትሪ ግሩፕ የምርምርና ስልጠና ዘርፍ ምርምር ዳይሬክተር ነው። መጀመሪያ ያው የወንጂ ስኳር ፋብሪካ ማኔጅመንት መስክ ምልከታውን ስላዘጋጀ እኛም እንድንሳተፍ ስላደረገን ላመሰግን ወዳለሁ። በዛ ላይ እኛም ተሳትፈን ያለው ሁኔታ ተመልክተናል። የአገዳውን አጠቃላይ ሁኔታ እድገቱን፣ እንደገና ደግሞ የገበሬ አገዳን በነበረበት ወቅት ከገበሬውም ሲነሱ ነገሮችን ተመልክተናል። በዚያ በተመለከትነው ነገር ያው የገበሬዎችም እይታ አስደሳች ነበረ። አንደኛ ለስኳር ኢንዱስትሪው ለፋብሪካው ስኬታማነት ጥሩ አውንታዊ እይታ ስለነበራቸው አገዳውን የሚቆረጥበት ሁኔታ ላይ ሲያቀርቡ የነበረው አስተያየት በጣም ገንቢ እንደሆነ ተመልክተናል። እኛም በእኛ እየታነ ከእነሱም ከተነሳው ነገር ጋር ሁኔታውን ስናነጻጽረው በገበሬው የሚነሳ የነበረው ነገር ጥሩ ነገር እንደሆነ ፋብሪካውም ተጠቃሚ ሊያደርግ የሚችል እንደገና ደግሞ እነሱም ተጠቃሚ ሊሆኑ እንደሚችሉ ያስቀመጠ ስለነበረ ጥሩ አስተያየትን የነበራቸው። እኛም ከነበረው ግምገማ አገዳው ዘንድሮ ቢቆረጥ ባይቆረጥ የሚለው ነገር አንስተን ስንነጋገር ነበረና አገዳው ከዚህ አሁን የወቅቱን ሁኔታ አገዳውን እድገት መለከተው እድገቱ ሙሉ የጨረሰ አይደለም። እድገቱ ሙሉ ባለመጨረሱ አሁን ደግሞ ካለው አየር ሁኔታ ይሄ ወር መጋቢት ማለት ነው። የመጋቢት ሚያዝያ እንደው እስከ ግንቦት እንኳን ቢፈጭ ብለን ብናስብ ለማደግ አንድ ወር አንድ ወር የሚኖረው አገዳ ነው። አንድ ወር ማለት አንድ አንጓ እንኳ ሊጨምር የማይችልበት ሁኔታ አለና የስኳር ይዘቱን በዛው ልክ አየሩ ሞቃት ስለሆነ አገዳ የሚፈልገው በዚህን ጊዜ ማደግ ነው ማደግን ስለሚፈልግ አንድ ወር ቆይቶ ሱክሮስ አኩሙሌሽን ወይም ደግሞ አስፈላጊ የስኳር ይዘት ይዛል የሚል እምነት የለንም እና በዚህ ዓመት አገዳ ከሚቆረጥ ክረምቱን በጥሩ ሁኔታ አድጎ የመጀመሪያው የሚቀጥለ ዓመት የመጀመሪያው ጥቅምት ሂዳር ላይ ቢቆረጥ የተሻለ ስኳር ይዘት፣ የተሻለ አገዳ ምርት ሊሰጥ እንደሚችል የራሳችን አስተያየት ወስደናል እና ከዚህ አንጻር ያው ጠቃሚነቱ በሁለቱም በኩል ለፋብሪካውም ለእርሻውም ጥሩ ነው። ከዚያ ሌላ ደግሞ ያየ ነው እዚህ የራቱን ክሮፕ ማኔጅመንት ነው እንደምናስታውሰው ራቱን እድገቱ ትንሽ እንደታሰበው ውጤት አላስገኝም የሚል ነገር ነው የነበረው እና ትክክል ነው ላይሆን ይችላል። ምክንያቱም ካለፈው አገዳ እነኚህ ራቱኖች ቀደም ብሎ የነበረው ታሪካቸው ከየትኛው ሰብል መጡ የሚለው ለምሳሌ የመጀመሪያው ሰብል የተጎዳ ከሆነ ዘንድሮ ብቻ የምንሰጠው ማዳበሪያ እና እንክብካቤ ሙሉ ምርት ላይሰጠን ይችላል እና የራቱኖቹ በስተጀርባ ያለው እድገት ሁኔታቸው መታየት አለበት እና ከዚህ ተነስቶ ወደፊት እያንዳንዱ የቁረጣ ማሳ እንክብካቤ ከበስተዋለው ሰብል መጀመር አለበት የሚል ነው እና ራቱን ደግሞ ትልቅ የጀርባ አጥንት ነው ለስኳር ኢንዱስትሪ ወይም ለስኳር ፋብሪካው ስለዚህ ለሱ የሚሰጠው ትኩረት ከተከላ ገዳ ያልተናነሰ መሆን አለበት እና እሱን ጥሩ ለማግኘት የቀደመውን ሰብል በደንብ መንከባከብ ያስፈልጋል የሚል አስተያየት ነው ያለኝ። እና የታየውን የምርት ጋብ በዛ ማስተካከል እንደሚቻል ነው ተስፋ የምናረገው። ከረሜላ ፋብሪካ እኔ መጀመሪያ ሲቀጠር ማስታውሰው ነገር ስንጎበኝ ከረሜላ ይሰጠን ነበር። ሩብ ኪሎ ከረሜላ ወስደናል። ከዛም ቆይቼ ልጆቼም ደግሞ እየመጡ ከረሜላ ይወስዱ ነበርና በአእምሯችን ውስጥ ጥሩ ሜሞሪ ነበረ፣ ጥሩ ማስታወሻ ወይም ደግሞ ትዝታ አለን። በፋብሪካ ከረሜላው በመቆሙ እኛም ተቆጭተናል እና መቆም አልነበረበትም። ምክንያቱም በሀገሪቱ ውስጥ ብዙ የከረሜላ ፋብሪካዎች እየሰሩ ባሉበት ይሄ ሁሉ የተሟላ ነገር ያለው ከረሜላ ፋብሪካ መቆሙ አግባብ አልነበረም የሚል የራሳችን አስተያየት ነበረ። አሁን ደግሞ መጀመሩ ትልቅ ነገር ነው። አጠቃላይ የስኳር ፋብሪካው የወንጂ ስኳር ፋብሪካ ተነሳሽነት የሰራተኛው ቆርጦ መነሳት፣ ለለውጥ መዘጋጀት፣ ራሱን ሪብራንድ አድርጎ ራሱን አድሶ በአዲስ መንፈስ የወደቀውን የሰራተኛውን ስነ ልቦና አንስቶ ለምርት በዚህ መልኩ ከስኳር ባሻገር ተጨማሪ ምርቶችን ይዞ ለመቀጠል መነሳቱ በጣም የሚደነቅ እንቅስቃሴ ነው። ይሄን በተለይ ደግሞ ተረፈ ምርቶችን ምርቶችን ዳይቨርሲቲ ካረሜላ ላይ ብቻ መቆም የለበትም እና ሌሎችንም ተጠቅሞ ወደፊት መራመድ ለስኳር ፋብሪካው ለሀገሪቱ፣ ትልቅ አስተዋጽኦ ሊያደርግ ለኢኮኖሚው ትልቅ አስተዋጽኦ ሊያደርግ የሚችል ነገር ነው ብዬ አምናለሁ። እና ታይዛችሁ፣ ያው ስኳር ፋብሪካው ሰራተኛው፣ ማኔጅመንቱ ተያይዞ ቢቀጥል ትልቅ ድል ይሆናል፣ ይቻላል የሚል እምነት አለኝ። አመሰግናል። በአብዛኛው ያየነው የአውት ግሮስ አርጌቲ አካባቢ ላይ ያሉ የገበሬ ልማት ነው። ያው በአጠቃላይ እንግዲህ በመስክ ምልከታው ወቅትም የተነገረን ነገር ፋብሪካው ያቀደው ዕቅድ በጣም ተጠቅቅድ እንደነበረና ዛሬ የደረሰበት በወቅቱ 630 አካባቢ ፋብሪካው የፈጨበት እና ትልቅ ሰክሰስ ስቶሪ የተመዘገበበት ወቅት ነው እና እነዚህ የገበሬ ማሳ ልማቱም የዛው አካል ነው። እሱም አንድ ጥሩ የሚባል ውጤት የተገኘበት ነው ማለት ይቻላል። ማለት የአምራች ገበሬዎቹ ለብዙ ጊዜ ከልማት ፈቅሩ የነበረበት ጊዜ ነው እና ያን ሁሉ አግባብቶ ብዙ የማህበራዊና ያለውን ስራ ተሰርቶ የማግባባቱን ነገር ተደርጎ ገበሬዎች ወደ ልማት ተመልሰው የዚህ የፋብሪካ እቅድ አካል ሆነው ማየቱ ራሱ በራሱ አንድ ትልቅ ያረካን ነገር ነው እና አሁን ባሉበት የልማት ደረጃ ላይ መገኘታቸው፣ በወቅቱ የተገኘንበት ፊልድ አርጌቲ አካባቢ ነበረ። ያው ፋብሪካው ብዙ ሄዷል፣ በቅሉ ወደ ሰባ ፐርሰንት አካባቢ ሄዷል። የቀረውን ደግሞ ለማሳካት በገበሬዎቹ ላይ ያ ማሳ ላይ የሚገኘውን አገዳ ቆርጦ ሊገባ ተቆርጦ ሊገባ ይሻላል ዘንድሮ ወይንስ ቢዘገይ የሚለውን ከኢኮኖሚያዊ ፋይዳ አንጻር ከፋብሪካው ምርት ምርታማነት አንጻር በቀጣይነቱ በዘለቄታነቱ አንጻር በተመለከተ ነው እንደገመግም ሙያ አስተያየትም እንደሰጥ ነበረ። ሄ ነው የነበርንበት ፊልድ። እንግዲህ ኤምሲስ ሪፎርም የሚባል ዝርያ ነው። አስራሁለቱ ወረድሜ አካባቢ ነው የነበረው ወደ መቶ ኤክታር አካባቢ ነው ያለው። እድገቱን ተዘዋወረን ጎብኝተናል። ያው ከገበሬዎቹ የሚነሳውን ነገር ሰምተናል። ከፋብሪካውን በኩል የሚነሱትን ነገሮች አይተናል። ፊልዱንም ታዘበናል እና በዛ አግባብ ማስተያየት ስንሰጥ የነበረው እና አንድ ምንድን ነው ከሙያ አንጻር እንግዲህ ከሪሰርች ዝርያዎቹን ባህሪ በተመለከተም ኤሚሶስ ሪስፖር አሁን በሁለት ሬዲ ሲዝን የሚደርስ ዝርያ በባህሪው ማለት ነው ቢፊፍቱ እንደዚህ ይመስል እዛ ማሰሪያ የነበረው፣ እርግጥ ይሄን ሲወስድ ሲፎርም ነው። በዚህ አግባብ እነዚህ ሁለት ሬኒ ሲዝን ወይም ሌት ማስቹሪንግ ታይፕ ምን እላቸው ዘግቶ የሚቆረጡ ዝርያዎች ቀድመው ዋን ሬኒ ሲዝን ወይንም በኤርሊ ስቴጅ ሲቆረጡ፣ እኛ ከረጅም ጊዜ ልምድና የሪሰርች ዳታ እንደምናውቀው የራቱን አቅማቸው እየቀነሰ የሚሄድ ነገር አለ። ያን ደምጣ ወንጂ ስኳር ፋብሪካ ትልቁ አቅሙ ያለው ራቱን ክሮፖች ላይ ነው። ከተከላ ማሳይ ላይ የራቱን ማሳዎች ላይ ስለሆነ እነዛ ራቱን ማሳዎች ጥሩ ሁኔታ በንክካሪ ረጅም ሳይክል እንዲኖራቸው ለማድረግ አንድ እነዚህ ሌት የሆኑ ሌት ማቸው የምታያቸው ዝርያዎች ወይም በሁለት ሬኝ ሲዝ የሚቆረጡ ሆን ቀድሞ ባይቆረጥ ነው ይል ያለው። ሁለተኛ ከስኳር ይዘትም አንጻር እንደው የፋብሪካ ባለሙያዎችም ስለነበሩ ቆርጠውም እየበሉም እራሱ ስኳሩም ሲያዩ ነበር። አገዳው እና ስኳሩም ብዙ አልሆነ እና የሚፈለገውን ባዮማስ በዛ ሰዓት ስለማይዝ ቅድም ካልኩም አንጻር በቀጣይነቱ ምራቱን ኮፕን ከማስቀጠል አንጻር ዝርያው በዚ ወቅት ባይቆረጥ ቢቆይ የተሻለ ምርት ይሰጣል፣ የተሻለ የስኳር ይዘት ይኖረዋል። ቀጣይነቱንም እንትን ይላል። የገበሬዎቹም ኢንተረስት ደግሞ ያ ስለነበረ የእነሱን አስተያየትና እንትናቸውን ከግንዛቤ ውስጥ መክተቱ ጥሩ ነገር ነው፣ ለወደፊት ለሚኖረው ቀጣይነት ለግንኙነቱ መሰረታዊ ነገር ነው እና ከዚህ ሁሉ አንጻር ቢቆይ የሚል መግባቢያ አድርገን ነው እዛ አስተያየት መስጠት የነበረው። ሁለተኛ በዛው ከመንገዳችን የኮመርሻል ፊልዱንም ማሳም የእነሱንም የራቱን ፊልድ በተለይ በተደረገልን ገለጻ ከዋና ስራ አስኪያጁን ካቶ ጀማል ከተለያዩ የመምሪያ ኃላፊዎችም ፓርቱን ማኔጅመንት ላይ ትኩረት መስጠት እንደሚያስፈልግና የምርታማነት መውረድ እንዳለ የሚያሳይ ነገር ነው። በዚሁ መግለጽ የምፈልገው አንድ ወንጂ ባለፉት አመታት ከነበረው የምርት ማሽኮርቆ ወርዶ እነዚህ ባለፉት ሶስትና አራት ዓመታት ውስጥ ያሳየው ለውጥ በጣም ትልቅ አድናቆት የሚቸረው ምርታ ማለት በከፍተኛ ሁኔታ ወርዶ እንደነበር ይታወቃል። አሁን በአማካይ የሁለት ሬኒ ሲዘን አገዳ እስከ አንድ ሺ አምስት መቶ እና ከዛ በላይ ኩንታል በሄክታር የተከላ ማሳ እስከ ስምንት መቶ ሄክታር በሄክታር በሄክታር እንደሚሰጥ ነው እየተገለጸልን ይሄ ባለፉት አመታት ያልነበረ ነው እና አሁን ከጥሩ ስራ እንደተሰራ ከማሽኖቹን ማንጻር ከባለሙያዎችን ማንጻር እንደተሰራ ነው የሚያሳየው ኢንፑትን በማሟላት ጥሩ የማሳ እንክብካቤ በመኖሩ ማሽነሪዎች መገላታቸው መኪኖች ተገዝተዋል አሁን ይህን ሁሉ አቀናጅቶ የመስራት የማስተባበር ስራ ውጤት አድርጌ ነው መስሎኝ ይሄን እና ይሄ እንዲመሰገን የሚገባው ና ቀጣይነት የሚኖረው የሚያስፈልገው ነው። ራቱን ማኔጅመንት ያው ትልቁ የስኳር ፋብሪካው ምርት ና ዛሬ የታማነት ያለው ዛሬ ነው እና ዛሬ ብዙ ስራ መሰራት አለበት። አንድ እንግዲህ ከዚህ አንጻር ጥሩ የራቱን አቅም ያላቸው ዝርያዎች መትከም ይታወቃል። የራቱ ዝርያ ጥሩ የራቱን አቅም ያላቸው ዝርያዎች እንዳሉ፣ በሁለተኛ ደረጃ የፕሮፐር ሃርቨስቲንግ ታይም ቅድም እንዳልኳችሁ ሌት ማቸው እንዲሆኑ ዝርያዎች በጊዜ ሲቆረጡ የራቱን አቅማቸውም እየወረደ ነው ይመጣውና ጥሩ የሃርቨስት ታይም መጠበቅ እንዳለበት በዚሁ አባው ራቱን ሜተብ ራቱን ስታብል አቆራረጡ እሱ ሁሉ ወሳኝ ነው። ጥሩ ስፓውቲንግ እንዲኖር የዊድ ማኔጅመንቱም እንደዚሁ ጥሩ በጊዜ በጊዜ አሁን ቀላል የሚመስሉ ግን ከባድ የይልድ ሎስ የሚያመጡ አሉ። ዊድን ሪሙ ማድረጎች ሳይ በጊዜ ሪሙ ማድረግ እና ከኢንቱ አንጻር እና በተለይ ከዋተር ማኔጅመንት አንጻር ደግሞ ወንጂ ይታወቃል። ፊልዶቹ ብዙ የዋተር ማኔጅመንት ችግር ያለባቸው እና እነዚያን በሂደት ቀስ በቀስ መቅረፍ እንደሚያስፈልግ ሌላው አቶ ጀማልም ዋና ስራ አስኪያጁ ሲያነሱ የነበሩት ከሁለት ሬኒ ሲዝን ወደ አንድ ሬኒ ሲዝን መምጣት አለብን የፋብሪካውን ምርትና ምርታማነት ለማስቀጠል ብለዋል። ከዚያ አንጻር ይሄ በአብዛኛው ከዝርያ ጋር የሚያያዙ በአንድ ሬኒ ሲዝን የሚደርሱ ዝርያዎች መኖር አለባቸው ማለት ነው። በሂደት እነዚህ ሁለት ሬኒ ዝርያዎችን እየተካን እንድንመጠ። ያን ለማድረግ እንግዲህ ምርምሩ በጣም ብዙ ዝርያዎች ላይ ምርምር እያደረገ ቆይቷ ካለፉት አምስት ዓመታት ወዲህ ጀምሩ የተጠናቀቁ ብዙ የዝርያ ሙከራዎች አሉ። በዚ አጋጣሚ ድለት እንፈልገው ወደ ሰባት የተጠናቀቁ ዝርያዎች አሉ። አንድ በቨርቲሶል ላይ በክሌ በዚህ በከባድ አፈር በሚባለው ላይ የዝርያ ጥረት እንዳለበት፣ በዛ ላይ የወጡ አማራጭ ዝርያዎች በምርምሩ በኩል አሉ በተጨማሪ በአጭር ጊዜ የሚደርሱ ጥሩ የራቱን አቅም ያላቸው ዝርያዎች አማራጭ የሆኑ አሁን ያሉትን ዝርያዎች የሚተኩ ለምሳሌ በዛን ቀን ገለጣ በተለይ ሁለት ዝርያዎች ቢፎት ሆንና ቢ ሃምሳ ዘጠኝ በተከላ ማሳም በራቱን ማሳም ከፍተኛ የምርት ማሽቆልቆል እየታየባቸው እንደሆነ ተገልጿል። እነዚህ ዝርያዎች የሚተካ ያስፈልጋል። ሁለተኛ አሁን የተባለው እቅድ ለማሳካት ወደ አንድ ሬሚ ሲዝን ለመምጣት እና ጥሩ የራቱን አቅም ያላቸው ዝርያዎች ለማምጣት በዝርያ ላይ የተሰሩ የምርምር ስራዎች ስላሉ ከፋብሪካው ጋር በመተባበር ምርምሩ አብሮ የተሳለጠ ስራ በመስራት እነዚህ ዝርያዎች በአግባቡ መጠቀም ያስፈልጋል። ለዚህ ደግሞ ዝርያዎቹ አቅማቸውን እንዲገልጹ እና እንዲታይ ጥሩ የማሳ ላይ ፋብሪካው እንዲተባበረን እንጠይቃለን። ደስታ ስሙ ራሱ ብራንድ ነው፣ ትልቅ ብራንድ ነው። በእርግጥ አሁን እንደተባለው ምናልባት አሁን ባለው የገበያ ሁኔታ ላይ ኮምፒት አድርጎ ለመግባት የሚባል ነገር አለ። ማሽኖቹን በሂደት አዳዲስ ማሽኖችን በመተካት አሁን ባለው ስራ ጀምሮ ራሱን አቅም እያጎለበተ በአዳዲስ ማሽኖች ደግሞ በመተካት ዳይቨርሲፋይ ማድረግ ይችላል። ምርቱ ደስታ የሚለው ግን የከረሜላው ስም ራሱ ትልቅ የማርኬት ቫሊ አለው። ትልቅ ብራንድ ነው እና እኔ አይ ቲንክ ጥሩ የማርኬቲንግ ስራ ቢሰራ በተለያዩ ማህበራዊ ሚዲያዎች ቀደም ብሎ እዚህ ለማርኬቲንግ ይጠቅማል የሚል ነገር ያለኝ በዛውም አቶ ጀማል ዋና ስራ አስኪያጁ እንደገለጹት፣ እንግዲህ ሌሎች እህት ኩባንያዎችም በቅርቡ እንዳይመጡ ነው የኢታኖር ፋብሪካ፣ የቅምጣት ቦርድና የዚ የሲትሪክስ አሲድ የተባለው እነሱንም፣ እውን ሆነው እንደው በእውነት ማየት እፈልጋለሁ። እንደ ከረሜላው እሱም አንድ ቀን ሪባል ነው እንቆርጣ ለሁ ብዬ ተስፋ አደርጋለሁ በእውነቱ በጣም ደስ ኛል ወንጂ እንግዲህ ሰክሰስሊ ለማስቀጠል ያው ረጅም አመት የቆየ ፋብሪካ ነው። ማሳዎቹ ከሰባ ዓመት በላይ እየታረሱ ናቸው። እነዚህ የተለያዩ የራሳቸው ችግሮች ሊኖራቸው ይችላል። እና እንደ ወደፊት ታስቦበት ቢሰራ የሚልለው በምርምር የሚፈቱ አ የሚታወቁ ችግሮች በምርምር የሚፈቱትን መለየት ሁለተኛ ዴቨሎፕመንታል ደግሞ የሆነው አሉ። ለምሳሌ የኮሬክቲቭ ላንድ ሌቭሊንግ እቺ በየማሳዋ መንሰራት ሳይሆን አጠቃላይ የእርሻው የኮሬክቲቭ ላንድ ሌቭሊንግ ከተሰራ ብዙ ጊዜው ያ ደግሞ አሁን ከዚህ ከዋተር ማኔጅመንቱ ጋር ያለውን ችግር ያመጣው በአብዛኛው እሱ ነው እና በሂደት በፌዝ በአንድ ጊዜ ባይሆንም እሱን የማስገጠል ኢሪጌሽን ስትራክቸሮቹ ድሮ ባሉበት ሁኔታ ላይ አደርጉ ያንንም እንደዚ ይሄ ዲቨሎፕመንታል ከምንለው ነው እና በቀድ ይዞ በፌዝ ማስቀጠል ማኔጀሪያ ሊሆኑትን ማኔጀሪያል በሆኑ መልኩ የሚፈልጡት ና ሲስተም ዲቨሎፕ ይህን ደግሞ ሰስቴይነብል አድርጎ አሁን የታየውን ለውጥ በማይቋረጥ ሁኔታ የማስቀጠል ሲስተም ቢውድ የማድረግ ነገር ቢኖሩ እላለሁ። አይ ቲንክ መጪው ጊዜ